የዛሬ ይለያል ማለት ነው። እውነት ለመናገር ይለያል። እንግዲህ ሰኢዶ ሰፕራይዝ አደረጋት ማለት ነው። አዩም ጉድ ጉድ፣ ይቅርታም ጠየቃችሁ፣ በቃ የሊባን አደረሰላት ማለት ነው። አደረሰላት በቃ ተፍለቀለቀች ማለት ነው። ኧረ ጉድ! ኧረ ጉድ! ኧረ ጉድ! ምንድነው ያረገላት? አብራችሁን ቆዩ። የሰማሁት እነግራቸዋለሁ ማለት ነው። የመዳም ቅመም ነኝ። ላይክ ላይክ ላይክ ላይክ አርጉ። እየመዳም ባጃጅ ነኝ። ሼር ማድርጉኝ፣ ሰብስክራይብ አድርጉኝ። አዲሶች ወዳቸዋለሁ። ውድድን ማረካችሁ። አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ማን ናቸው? ሰላማቸው ይብዛለኝ። ሰላም ለሀገራችን፣ ሰላም ለእናንተ ይሁን ማለት ነው። ዛሬ ደግሞ ለየት ባለ ነገር መጣው ማለት ነው። ምንድን ነው? ዛሬ ያው ትላንት እንዳያችሁ ሙጭጭ በላ ቤት ያዙመያ ቤት ለእኔ አርገው ቤት ካልገዛለኝ ብላ የረርድብን ብላ ነበር ማለት ነው። ሃዩ እንግዲህ ዛሬ እንግዲህ ተገዝቶላት ሰፕራይዝ ሆነች። እንዴት ሆነች? ሰፕራይዙን ደሞ እሱ ሊፈትናት አንድ መኝታ እገዛልሻለው ብሏት ነበር በጣም ከፍታትም ነበር። አንድ መኝታ አልፈልግም ብላ ተከራክራ ነበር። በኋላ ላይ ደግሞ እሽ ብላ ነበር። ተስማምታ ነበር። ከጎናቸው የነበሩ ሰዎችን እነሱን ማክብሬ እንደውም እሽ ብላ ነበር። ለካ ነገሩ እንዲ ነው ማለት ነው። መጀመሪያ ሰኢድ ሶስት መኝታ ያለው ነበር ፈርሞ ጨርሶላት ያዘጋጀላት የነበረው ማለት ነው። በጣም ደስ ይላል። አዩ በስሱ አንቺ ክፉን ብትሆኝ፣ ምናልባት ምናልባት ልጅነት ሊሆን ይችላል፣ ያለማወቅ ሊሆን ይችላል። ደግሞ አንዳንድ ሰው ብቻ በንግግር በወሬ ብቻ መስተካከል ነገር ይመስለውና ይሳሰታል ማለት ነው። ምን እንደሆንሽ የምናቅሽ ነገር የለም። እዚህ በቪዲዮ ያየነው ብቻ ነው የምናወራው። አላህ ቀልብ ሰጥቶሽ ተስማምታችሁ እንድትኖሩ ነው ማለት ነው። ማንም አንቺን በንግግርሽ ጠላነሽ እንጂ እኛ ምን እንደሆንሽ ማን እንደሆንሽ የምናቅሽ ነገር የለም። ማን እንዳሳደገሽ ማን እንደወለደሽ የምናቀው ነገር የለም ማለት ነው። ግን አንድ ሰው የሆነ ንግግር ላይ ሰውን ክብር ዝቅ ሲያረግ ለራሱ ዝቅ ያለ ሰው ነው ብዬ ነው የሚያስበው እኔ። ሰው የሚያከብር ሰው በጣም ደስ ይለኛል ማለት ነው። ሰው አክባሪ ብንሆን እየተመረጠ ነው፣ በፈጣሪም ዘንድ እንወደዳለን። ሰው ሁሉ እኩል ነው ማለት ነው። እንግዲህ ሀዩ ዛሬ ተደስታለች። በስንት መከራ ተገርፋ ስንት ነገር ተብላ ዛሬ ሰፕራይዝ ሆናለች ማለት ነው ደስ ብሏታል ማለት ነው እንግዲህ እንኳን ደስ አለሽ አዎ የማንም ደስታ ማያስደስተው የለም እንግዲህ ሴጣን ቢሆን እንጂ ሰው ሆኖ የሰው ደስታ ማያስደስተው የለም ሴት ልጅ ደግሞ አስፈላጊ ቤት ነው ማለት ነው ለሴት ልጅ ቤት ካላት ሴት ልጅ ሁሉም ገበናዋ ይሸፈንላታል በክራይ ቤት የምትኖር ሴት እውነት ለመናገር በጣም ጥሩ አይደለም፣ ለሴት ልጅ ማለት ነው። ወንዶች ያው ወጥቶም ሌላም ቦታ ውሎ ስለሚገቡ ስራም ስለሚሄዱ በደል በሰነው የሚደርሰው ማለት ነው። እንኳን ደስ አለሽ። አዎ እንኳን ደስ አለሽ፣ እንኳን ደስ አለሽ ማለት ነው። ስለዚህ የሱመያም ቤት ደግሞ መውሰድ ትቶ አንቺ ግን አስተሳሰብሽ ኖርማን አልነበረም። የሱመያን ቤት ተወስቶ ለእኔ ይሰጠኝ ብለሽ ነበር። ይኸው ጀግናው ሰኢድ ደግሞ በሌላ ቤት ገዝቶ ሰፕራይዝ አረገሽ። እንደዚህ አይነት ወንዶችን ያብዛልን ማለት ነው። እውነት እንደዚህ ጀግና ወንድ ይብዙልን፣ ይብዙልን ብያለሁ። እንግዲህ ሱመያን ለቀቃ አድርጋት በቃ ፈልጋት፣ ሀያ አራት ሰዓት ለምን ስት ፈልጋት ሀያት ቀርም ብላ በቃ የፈለከበት ሄዳ ሱመያን ፈልጋት እብላለች ማለት ነው። ለካ ችግሯ ምን ነበር? ችግሯ ቤት ነበር። ለእኔ ቤት ያልተገዛልኝ ለሱመያ ተገዛ። ለሱመያ ይሄ ብር ይወጣል፣ እሷን ሲፈልግ ብር ይጨፋጭፋል ያለች በዚህ ነበር የምትበሳጨው ማለት ነው አይደል፣ እንዴ? እኔ ተሳስቻለ። እንግዲህ አንደኛው ላይ የአዩ አካሄድ ጥሩ ባይሆንም ኖሮ ባይሆንም በኋላ ላይ ላይም የምታረገው ነገር ሱመያን እንድትሪቅ አድርጓታል ብዬ ሁሌም ነበር ማለት ነው። አሁንም ያሪቃታል ይቃታል። የሚታረገው ነገር ሱመያ እንደምትል ከሳጋ ኖር እኔ ምን አቃጠለኝ ነው የምትለው ማለት ነው። ስለዚህ እንግዲህ ለሁላችሁም ይበቃል ሱመያ፣ እሺ ብላ ከተመለሰች ሰኢዶ። ገና አሁን ደግሞ የሚቀረኝ ሁለት ነው ብለዋል። ለሁለቱም ደግሞ ሁሉንም ሴቶችን ያገባኋቸው ውኩል አኖራቸዋለው ብለዋል ማለት ነው። ይሄ በሸሪያ መተዳደር ማለት ነው። አራት አገባና በስነ ስርዓት አራቱንም ውኩል ካስተዳደረ አላህም አይጠይቀውም ማለት ነው። ለአንዱ ሶስት ክፍል ቤት ይዞ ለአንዱ ደግሞ አንድ ክፍል ቤት የሚያኖር ከሆነ ይሄ አላህ ሱብሃነ ወተአላ እንግዲህ የቂያማ ቀን ያሰቃየዋል ማለት ነው። ይሰቃያል። እዚህ ተደስቶ ቢኖሩ እዛ ደግሞ የሚኖርበት ፈጣሪ ነው የሚያውቀው፣ እኔ አላውቅም ማለት ነው። እዚህ የታዘዝነውን ነገር በትክክል መስራት ይኖርብናል ማለት ነው። አላህ ሱብሃነ ወተአላ ያዘዘነውን በኛ በእኛ ሀራም ያደረገውም ነገር መጠንቀቅ ይኖርብናል ማለት ነው። እወዳቸዋለሁ። ላይክ አርጉኝ። የመደን ባጃጅ ነኝ። ከባጃጅነት ወጥቼ አላህ ያኖረኝ በቤቴ እንሻአላ። አበረታቱኝ። እወዳቸዋለሁ። ውድ ቤተሰቦች የት አላችሁ? የት ነ ያላችሁ? እንግዲህ አዩ ዛሬ ተደስታለ ተፍለቀልቃለች ማለት ነው በቃ ኔ ኔ ብላ እንደው ናሊ ቀፌ ላ ቀፌ ሰይዶ ና ቀፌ ብላ በቃ እንግዲህ ደስ ላይ በጣም ደስ ብሎኛ። እውነት እንደምናገር ደስ ብሎ አዩ የምታረገው ነገር ቢያስጠላኝም ደስ ብሎኛል። አዩ ንካን ደሳለሽ፣ ንካን ተገዛለሽ ማለት ነው የሱመያ የሱማያም ሳይወሰድ ይወሰድ ለአንቺም፣ ጀግናው ባለቤትሽ ገዝቶልሻል ማለት ነው። በአንድም ክፍል አልፈልግም ስቲ ስትከራከሪ ነበር ማለት ነው። እሱ ደግሞ የገዛልሽ ሶስት መኝታ ያለው ነበር ማለት ነው። እስቲ እንግዲህ ለአሁን ይላሉ። በአንድ አመጠ እንሰጣለን፣ በሁለት አመጠ እንሰጣለን ይላሉ። የወደፊት ደግሞ ተሰርቶ ተረክበሽ ስትኖሪ እናያለን። እስቲ ያኔ ስትገቢ ነው ደስታው ማለት ነው። አሁን ብቻ ገና ያልተሰራ ቤት ስለተገዛ ተገዛለኝም በሎች ደስታ የለውም ማለት ነው። መንግስት ያዘው ነገር ብሩን ይዛል እንጂ ቶሎ ሰርቶ ላይሰጥም ይችላል፣ ሊሰጥም ይችላል። ይሄ ወላሁ አለም ማለት ነው። በቃ ውድድ ነው፣ ውድድ ነው። ማረጋችሁ ማውራትም አልችልም። ስራ በዝቶብኛል በጣም። በዚህን ጊዜ ታስፈልጉኛላችሁ፣ አበረታቱኝ። ወዳችኋለሁ፣ ወዳችኋለው ማለት ነው። ሺ ቤተሰቦች ጠፋችሁ ጠፋችሁ፣ እኔም ጠፍቻለሁ። ይቅርታ ብያለሁ። ይቅርታ ይቅርታ። ስለዚህ ሶማያ ሰኢዶን መልቀቅ የለብሽም። ሰኢዶን እንደውም እንደውም እንደውም ለአዩ ይልህ ብለሽ ወደ ሰኢዶ ቤት መለሽ። ደስታ ያልችልም ማለት ነው። ለምን ብለሽ ለቃክሽላት ማለት ነው? ረጉድ ነው ረጉድ ነው። የፈለገ ያድርግ ወንድ ልጅ ማለት ነው። ይቅርታ ከጠየቀ ሴት ልጅ ልትመለስ ይገባል ማለት ነው። ብቻ እልሄን ወጣለው እሱ ያደረገውን እኔ ያደርጋለው ማለት ኃጢአት ነው ማለት ነው። ለሱመያም አደርሱልኝ ወደ ሳይዶ እንድትመለሽ የልጆች ሻባድጋ በቃ ልትመልሽ በሉልኝ። ውድ ሄደች ቪዲዮ ነው የሰራ ወላ ቀልድን ማወራ ውድድ ውድድ ንማረጋቸው ስራ የሰራው ስለሆነ በጣም ቢዚ ስለሆነ ቤ ወደ ስራው ነው ማለት ነው። ይቅርታ ይቅርታ፣ በኮመንት አሳውቁኝ። ሌላ ተሳስተሻል በሉ። ደስበ እንኳን ደስ አለሽ በሉት። ምን ሆናላችሁ? እንኳን ደስ አለሽ አዩ በሉት ማለት ነው። የሀዩ ጠላት ሁላ ማለት ነው። የሱመያም ላ የሱመያም ጠላትሁላ የሃዩ ጎዳችሁላ በሁለት አደል የምትካፈሉት። ስለዚህ አንዷ ደግሞ ሽሌ ጥልት ላንት እኔ መታ ያላለችን ሱመያ ምንም አላልኳትም። ሱመያን ዛሬም ሆን ነገር የሚሰድባት ነገር የለም። ሱመያ ራሱን የቻለ በውስጧ ያሸሻ እንዲሸሽ ያደረጋት ነገር ሊኖር ይችላል። ስለዚህ ሱመያን ከማምከር ውጭ እንደዚህ ትሁን ሱመያ እንዲናት ብዬ አላውቅም።

ቻው ቻው፣ ዳና ዳና ሆኖልኝ መ ማሰላማ።